አሰላም አለይኩም ወረህመቱላህ ወበረካቱ። እንዴናችሁ? ሰላም ናችሁ? ሆይ ሁላችንም ሰላም ሰላም ብያለሁ። ከባለፈው የቀጠለ ወደ ውጭ ሀገር መጓዝ የሚለውን ይዤ ቀርብ ያለው ክፍል ሁለት ማለት ነው። ክፍል አንድን አውሮፓ ስትጓዙ፣ ግሪክ ስትጓዙ፣ ፈረንሳይ ስሞችን ጠቅሼ ክፍል አንድን ሰርቻለሁ ማለት ነው። ክፍል ሁለት ደግሞ እንዲሁ የተማ ሀገር ሳይጠቀስ ስትጓዙ፣ ቦርሳ ይዛችሁ ከሰው ጋር ስትጓዙ፣ በአጠቃላይ የሚሰጠውን ፍቺ አሁን ይዤ ቀርብ ያለው ምናልባት እንደዚህ አይነት ህልም ካለማችሁ ፍችን ታገኛላችሁ ማለት ነው። ወደ ጉዞ ጉዞ ነክ ነክ ነገር ወደ ውጭ ስትጓዙ ማለው ማለት ነው። ስለዚህ ላይክ እያረጋችሁ ቪዲዮን ጀምሩ፣ ሰብስክራይብ እያረጋችሁ ደግሞ ቤተሰብ ሁኖ ተከታታይ የህልም ፍችዎች እንዲደርሳችሁ ማለት ነው። ወደ ህልም ገባለው እንደ አጠቃላይ እንደ መግቢያ ወደ ባዕድ ሀገር በህልም መጓዝ ማንኛውም ሰው ህልም አላሙ ታላቅ ምኞት ያለው እና የሚፈልገውን ነገር ሁሉ ለማሳካት ሁልጊዜ እንደሚሞክር የሚያሳይ ማስረጃ ነው። በህልም ወደ ውጭ ሀገር መጓዝን ማየት ህልም አላሙ እየተጓዘ ወይም ወደ ውጭ ሀገር ሊጓዝ ፈልጎ በህልም ሀዘን ከተሰማው፣ ሀዘኑ የሚሰማው በህልም ነው ይሄ ፍቺ በእውነታው ከእንቅፋቶች ጋር ለመጓዝ ያለውን ፍላጎት የሚያሳይ ማስረጃ ነው። እንቅፋቶችን እንደማስወገድ ይልቅ ከነ እንቅፋቶቹ እንዲሁ አብሮ ለመቀጠል ፍላጎት እንዳለው ነው ምክንያቱም ወደ ውጭ ሀገር ሲጓዝ በህልሙ ሀዘን ከተሰማው ማለት ነው። በህልም ወደ ውጭ ሀገር ለመጓዝ መዘጋጀት ሁሉን ቻይ የሆነው አምላክ ለህልም አላሚው በተቻለ ፍጥነት ብዙ ገንዘብ ከህጋዊ መንገድ እንደሚሰጠው የሚያሳይ ማስረጃ ነው ማለት ነው። ለጥናት ወይም ደግሞ ለትምህርት ወደ ሌላ ሀገር ስለመጓዝ በህልም ማለም ህልም አላሚው እጅግ በጣም ጥሩና ለህልሙ መሳካት ምክንያት የሚሆን ጠቃሚ ሰርተ ክፌት እንደሚያገኝ የሚያሳይ ማስረጃ ነው። አንድ ሰው በትምህርት ጉዳይ ወደ ሌላ ሀገር ወይም ለመማር የትምህርት እድል አግኝቶ ወደ ሌላ ሀገር ሲጓዝ ያለም ማንኛውም ህልም አላሚ እች፣ ምንድነው እናንተ ተማሪ ስለሆናችሁ ነው። እንግዲህ በህልማችሁ ወደ ሌላ ሀገር በትምህርት ጉዳይ ልትጓዙ እንደሆነ የምታልሙት። ስለዚህ በትምህርታችሁ ከፍተኛ ማዕረግ ታስመዘገቡና ሰርተፊኬት የምትቀበሉት ዲግሪ ሊሆን ይችላል፣ ዲፕሎም ወይም እንዲሁ አስረኛ ክፍል ተማሪ ሆናችሁ ጨርሳችሁ ሊሆን ይችላል። ውጤታችሁ በከፍተኛ ማዕረግ ጥሩ ውጤት ያመጣ ሰርተፊኬት እንደምታገኙ ነው። ምክንያቱም ውጭ ውጭ ሀገር የምትጓዙበት ሀገር ከፍ ያለ ከሆነ በተለይ እንደ አሜሪካ አይነት ከሆነ በህልማችሁ ሀሳብ ውስጥ ያለው ከፍ ያለ ውጤት ነው የሚያመላክተው ማለት ነው። ለማንኛውም ከኢትዮጵያ ወደ ተሻለ ሀገር መጓዝን ነው ፍቺው። ወደ ውጭ ሀገር ስለመሰደድ የህልም ትርጓሜ ህልም አላኙ ታላቅ ምኞቱንና ህልሙንና ግቦችን ለማሳከት ያለውን ጥንካሬ ወይም ጠንካራ ፍላጎት ያሳያል ማለት ነው። ሌላኛው ህልም ፈቺ ደግሞ እንዲሁ በህልም ወደ ሌላ ሀገር መጓዝ በአዎንታዊም ሆነ በአሉታዊ መልኩ ለአስተያየት ሁኔታዎች ለውጥ፣ እንዲሁም አዎንታዊ ሊሆን ይችላል። ጥሩ መጥፎም ሊሆን ይችላል። ጥሩ የሚሆን የሆነ ለውጥ ወደ ህይወታቸው እንደሚደረግ ብሎ ደግሞ ሌላኛው ፈቺ ፈተውታል ማለት ነው። ይቀርታል ወደ ሌላ ሀገር በህልም መጓዝ ህልም አላሚው የሚፈልገውን ግቦች እና ምኞቶች ላይ እየደረሰ እንደሆነም ያሳያል። ህልም አላሚው ወደ ውጭ ሀገር ከተጓዘና በመጓዝ ደግሞ ደስተኛ ከሆነ ይሄ ፍቺ ለትዳር ጓደኛው በረከት፣ ጥሩነትና የቅርብ ጋብቻን እንዲሁም ጥሩን ነገር ወደ ህይወት መምጣትን ያመላክታል። ለምሳሌ ባለትዳር ከሆነ ለትዳር አጋሩ በረከት እንደሚመጣ ነው። ያላገባ ከሆነ ደግሞ ወደ ህይወቱ ጋብቻ እንደሚመጣ ነው። በአጠቃላይ ለህልም አላሚው ለህልም አላሚው ጥሩን ነገር ያመላክታል ማለት ነው። አንዲት ያላገባች ትዳር ያላዘች ሴት ወደ ውጭ ሀገር ስትሄድ በህልም ማየቷ በቅርቡ ትዳሯን የሚያሳይ ማስረጃ ነው። የት ሀገር እንደምትሄድ አታውቅም፣ ግን ወደ ውጭ ሀገር እንደምትጓዝ በህልም ከተመለከተች ያላገባች ሴት በቅርቡ እንደምታገባ ያመላክታል። አንዲት ያላገባች ሴት ወደ ሩቅ ሀገር እንደምትሄድ በህልም ማየቷ ከቤተሰቦቿ የመጣ አንድ ወጣት እሷን ለጋብቻ ብቻ ይጠይቃታል ማለት ነው። ወደ ሩቅ ሀገር እንደምትጓዝ ካየች እሷ የወደደችው ያፈቀረችው ሳይሆን በቤተሰቧ በኩል የመጣ ባል ይመጣል፣ ለትዳር ይጠይቃታል። እንግዲህ እሱን ልታገባዋለች ማለት ነው ወይም ባል ይመጣላታል አግብ እሺ ብላ ታግባው አታግበው አልተገለጸም፣ ግን ወደ ውጭ ወደ ሩቅ ሀገር እንደምትጓዝ ያላገባት ሴት ባህልማ ከተመለከተች በቤተሰብ በኩል ባልመጣ ባጭሩ ማለት ነው። እሺ ብላም እንዲህ ብላም የማስተናገድ ኃላፊነት የእሷ ፈንታ ነው። አንድ ካላገባች ሴት ወደ ባዕድ አገር እንደምትጓዝ በህልም ካየች፣ ነገር ግን በባቡር ከሆነ በህልማ የምትጓዘው ይሄ የሚኖራትን አዎንታዊ ለውጥ ያሳያል። እንግዲህ አዎንታዊ ለውጥ፣ ጥሩ ህይወት፣ ጥሩ ለውጥ ወደ ህይወታቸው ወይም ጥሩ ነገሮቿ በሙላ በጥሩ ይቀየራሉ ማለት ነው። አዎንታዊ ከሆነ ማንኛውም ነገር በጥሩ ይቀየራል። አሉታዊ ከሆነ ደግሞ ህይወቷ በሙላ ወደ መጥፎ ይቀየራል እንደማለት ነው። አሉታና አዎንታዊ ልዩነት አላቸው። አንዲት ያላገባች ሴት ራሷን ቀይ ቦርሳ ይዛ ወደ ሌላ ሀገር ስትጓዝ በህልም ከተመለከተች በጣም ቅርብ የሆነ በጣም በቅርብ ጊዜ ውስጥ ትዳር እንደምትይዝ የሚያሳይ ምልክት ነው። ቀይ መሆኑ ምናልባት የምትወደውን ሰው ልታገባ ትችላለች። ቀይ ነገር ብዙ ጊዜ ከፍቅር ጋር ይያያዛል ማለት ነው። ምን ያላገባች ሴት ቀይ ቦርሳ ይዛ በህልሟ ስትጓዝ ከተመለከተች ወደ ውጭ ሀገር፣ የትዳሯ ቅርብ በጣም በቅርቡ እንደምታገባ ነው። ምናልባትም የምትወደውን ሌላው ነጭ ቦርሳ ይዛ ወደ ውጭ ሀገር እንደምትጓዝ ካየች ደግሞ፣ ያላገባች ሴት በቅርቡ በሁሉም ነገር ላይ ተሳትፎ እንዳላት በማንኛውም ነገር ላይ ለምሳሌ ስራ ብትጀምር ስራ ሁላ እንደሚሳካ የሆነ ነገር ላይ ንግድ ብትገባ ንግዱ እንደሚሳካ የሆነ ተሳትፎዋን ምንድነው አክቲቭ መሆኗን ያሳያል ማለት ነው። በተለይ ደግሞ በግንኙነት በማንኛውም ነገር ሁሉ ነገር ቅልጥፍ ቅልጥፍ ይልላታል ይሳካላታል ማለት ነው። ነጭ ቦርሳ ይዛ ስትጓዝ ከተመለከተች ነገሮች ይቀሉላታል ማለት ነው በአጭሩ። ጥቁር ቦርሳ ደግሞ ይዛ ስትሳፈር ወደ ሌላ ሀገር ይዛ ስትጓዝ ከተመለከተች ጥቁር ቦርሳ ያላገባች ሴት ልጅ ይሄ ፍቺ ደግሞ በእሷና በህይወት አጋር ካላት ፍቅረኛ ወይም እጮኛ ካላት በእሷና በሱ መካከል የሰው ጣልቃ ገብነት እየገቦ ችግር እየፈጠሩባት እንደሆነ ያሳያል። የሆነ ጣልቃ ገብ ሰው ይገባና በመካከላቸው ችግር ይፈጥራል ማለት ነው። ይሄ ነው ፍቺው። አሁን ደግሞ ባለትዳር ሴት ወደ ውጭ ሀገር የተጓዘች እንደሆነና በህልሟ እንደዚህ ከተመለከተች ብዙ ሲሳይ እና መልካም ነገር በእሷ መንገድ ላይ እንደሚመጣ ማስረጃ ነው። በህይወቷ ማለት ነው። በመንገዷ በህይወቷ መልካም ነገሮች እንደሚመጡ እና ገንዘብ እንደምታገኝ ነው። ይቺ ባለትዳር ሴት የጉዞ ቦርሳ እያዘጋጀች እንደሆነ በህልም ካየች፣ ይህ ፍቺ በህይወቷ ውስጥ የሚመጣውን በረከት ያመላክታል። ነጭ የጉዞ ቦርሳ ይዛ ወደ ሌላ ሀገር በህልም ስትሄድ ባለትዳር ሴት ከተመለከተች ምናልባት እርግዝና ለረጅም ጊዜ ስትጠብቅ ከነበረ እና በህልሟ ይህንን ህልም ካለመች እርግዝና እንደሚፈጠር ነው ወይም እርጉዝ እንደምትሆን የሚያሳይ ማስረጃ ነው ማለት ነው። ግን እርግዝና ዘግይቶባት ከሆነ ነው ወይም መውለድ ከፈለገች። በአጠቃላይ ባለትዳር ሴት ከባለቤቷ ጋር ወደ ሌላ ሀገር በህልም ስትጓዝ እና ከባለቤቷ ጋር በህልም ወደ ሌላ ሀገር ስትጓዝ እና ጥቁር ቦርሳ ይዘው ከነበረ ለመጓዝ ይሄ ፍቺ ምንድነው? በትዳር ህይወት ውስጥ መለያየት ሊያስከትሉ የሚችሉ ችግሮች እንዳሉ ማስረጃ ነው ማለት ነው። ጥቁር ቦርሳ ይዘው እሳኗ ባሏ ወደ ሆነ ሀገር ሊጓዙ ባለትዳር ሴት ከተመለከተች ከባሏ ጋር ሊያለያይ የሚችል ችግሮች ይፈጠራሉ ማለት ነው። የዚህ ደግሞ ችግሩ ምንድነው? ጥቁር ቦርሳ መያዟ ነው ማለት ነው። ጥቁር አመላካች ብዙ ጊዜ ችግሮችን ያመላክታል። አንዳንድ ቦታ ደግሞ ጉዞን ያመላክታል። ስራንም ሊያመላክት ይችላል። ግን እንደ ህልሙ አይነት ነው። እንግዲህ እሷ ከባለቤቷ ጋር ስትጓዝ ነው ጥቁር ቦርስ ያዘችው ችግር የሚፈጠረው እዚህ ጋር ነው ማለት ነው። ባለትዳር ሴት በህልም ወደ ካናዳ ስትጓዝ ማየቷ በህይወቷ ውስጥ ስር ነቀል ለውጥን ያሳያል። ሙሉ ለሙሉ ህይወቷ በተሻለ ሁኔታ ይለወጣል ማለት ነው። ትንሽ ነገር አግኝታ የሆነ ነገር ሳይሆን ሙሉ ለሙሉ ስር ነቀል ማለት እንግዲህ በደንብ ይለወጣል ህይወቷ፣ እነዛውም በተሻለ ሁኔታ ማለት ነው። ነፍሰ ጡር ሴት ደግሞ አንዲት ነፍ በእውነታው ነፍሰ ጡር ሴት የሆነች በህልማ ወደ ውጭ ሀገር እየተጓዘች እንደሆነ ካየች እና ቦርሷን ደግሞ ልጇ እያመጣችላት ወይም ልጇ ልጇ ተሸክማላት ወይም ልጇ ይዟላት እንደሆነ በህልም ውስጥ ካየች ይሄ መልካም እድል እና አዎንታዊ ለውጥ ወደ ህይወቷ ይመጣል ማለት ነው። ልጇ ቦርሳ ይዛ እነሱ እሷ ከልጇ ጋር ልትጓዝ ከሆነ ነፍሰ ጡር ሴት አንዲት ነፍሰ ጡር ሴት በህልም ውስጥ እንደምትጓዝ ወደ ውጭ ሀገር ከተመለከተች የምትወልድበት ቀን እየቀረበ እንደሆነ ያሳያል ማለት ነው። አንዲት ነፍሰ ጡር ሴት ወደ ውጭ ሀገር ስትሄድና ጉዞው አድካሚ ከሆነ በህልሟ ይሄ ፍቺ በወሊድ ወቅት የሚያጋጥማትን አንዳንድ ችግር ያሳያል ማለት ነው። ወደ ውጭ ሀገር እየተጓዘች ግን ደክሟት በእግሯ ስብርብር ብሎ ሰውነቷ ዝልፍልፍ ብሎ ድክም ብሎ በህልሟ ከተሰማት ጉዞውን ስታደርግ በኦነ ፍቺው ምንድን ነው? በምትወልድበት ጊዜ አንዳንድ የጤና ችግር ያጋጥሟት ወይም በምትወልድበት ጊዜ ችግሮች ያጋጥሟታል ማለት ነው። አንዲት ነፍሰ ጡር ሴት በህልሟ በአውሮፕላን ስትጓዝ ስትበር ካየች ቆንጆ መልክ ያለው ህፃን ወይም ሙሉ ጥሩ መልክ ያላት ሴትም ሊሆን ይችላል። ወንድ ብቻ ወንድ ሊሆን ይችላል። ወንድ ነው፣ ቆንጆ መልክ ያለው ወንድ ልጅ። ወንድ አይልም፣ ቆንጆ መልክ ያለው ህፃን እንደምትወልድ ነው የሚለው። ህፃን ነው እንጂ የሚሉ ሴትም ወንድም አይልም። ስለዚህ ምናልባት እንደዚህ አይነት ሴት ብትወልጂ አንቺ ሸታም እንዳትዪ ማለት ነው አንዲት ነፍሰ ጡር ሴት በህልማ በአውሮፕላን ስትጓዝ ደገምኩት ማለት ነው ስትጓዝ በቆንጆ ልድገሙ ይሻላል አንዲት ነፍሰ ጡር ሴት በህልማ በአውሮፕላን ስትጓዝ ፈጣሪ ውብ መልክ ያለው ህፃን እንደባረካት የሚያሳይ ማስረጃ ነው አወላለዷም ቀላል ይሆንላታል ይላል አሁን ደግሞ ለተፈታች ሴት ነው የተፈታች ትዳር የፈታች ሴት በህልሟ ወደ ውጭ ሀገር ስትጓዝ በህልም ከተመለከተች አዲስ ህይወት መጀመሯን እና መልካም ነገሮች ወይም የመጣባትን ነገር ማሸነፏን የሚያሳይ ማስረጃ ነው ማለት ነው። የተፈታች ሴት ወደ ውጭ ሀገር ስትጓዝ ካየች የነበረውን ነገር እንዳሸነፈች፣ ሌላ ደግሞ አዲስ ነገር ወደ ህይወት አዲስ ነገር በቃ ልጀምር እንደሆነ ያሳያል ማለት ነው። አሁንም የተፈታች ሴት ትዳር የፈታች ሴት በህልሟ ከቀድሞ ባሏ ጋር በአውሮፕላን ስትጓዝ ማየት ይሄ ፍቺ በመካከላቸው ያለው ነገር ተመልሶ አንድ ላይ ሊሆኑ ሊመለሱ ይችል ይሆናል፣ ወይም ግንኙነታቸው እንደገና ሊታደስ ይችላል። ምክንያቱም ከፈታችሁ ባሏ ጋር በአውሮፕላን ስትጓዝ ካለ ምች ማለት ነው። በመርከብ ላይ በህልም የምትጓዝ የተፈታች ሴት ጥሩ ነገር ጥሩ ነገር የሚያመጡላት አዳዲስ ጓደኞች እንደምታገኝ የሚያሳይ ማስረጃ ነው። እንግዲህ ትዳር የፈታች ሴት በህልሟ በመርከብ ስትጓዝ ከተመለከተች ወደ ውጭ ሀገር ጥሩ ጥሩ ነገር ወደ ህይወቷ ሊያገዟት የሚችሉ በቃ መልካም ጓደኞች እንደምታገኝ ያመላክታል። ለእሷ ደግሞ የሚጠቅሙ ናቸው ማለት ነው። እሺ አንዲት የተፈታች ሴት በመኪና ወደ ውጭ ሀገር ለመጓዝ እየሄደች እና በዛም ደግሞ ደስተኛ ከሆነች ይሄ ሙሉ ለሙሉ የህይወቷ ሁኔታ እንደሚሻሻል የሚያሳይ ማስረጃ ነው ማለት ነው። በመኪና ወደ ውጭ ሀገር የተጓዘች እና ደስተኛ ከሆነች በቃ ህይወቷ ለውጥ ላይ ናት ማለት ነው። የተፈታች ሴት አንድ ወንድ በህልም ወደ ውጭ ሀገር በህጋዊ መንገድ አይደለም። አንድ ወንድ በህልሙ ወደ ውጭ ሀገር ሲጓዝ ከተመለከተ ፍቹ በህጋዊ መንገድ ሰፊ መተዳደሪያ እና ከፍተኛ መጠን ያለው ገንዘብ ማግኘት ነው። ለአንድ ወንድ ወደ ውጭ ሀገር ስትጓዝ ካለምክ ገንዘብም ታገኛለ፣ ሰፊ መተዳደሪያ ግን በህጋዊ ሀራም ያልሆነ ከመንግስትም መጥፎ ያልሆነ ስራ በንጹ ሰርተ ታገኛለ ማለት ነው። አንድ ወንድ በህልም ወደ ውጭ ሀገር ሲጓዝ ማለሙ ከቀውስ እና ከበሽታ ከቀውሶች እና በሽታዎችን ወይም ማንኛውን መጥፎ ነገሮችን እንደሚያስወግድ ያመላክታል። ሁኔታዎች ደግሞ በተሻለ ነገር በተሻለ ሁኔታ ይቀጥላል ማለት ነው። በባቡር ወደ ሌላ ሀገር በህልም የሚጓዝ አንድ ወንድ ወደ አዲስ ህይወት መሸጋገሩን የሚያሳይ ማስረጃ ነው። በባቡር ከሆነ ወደ ውጭ የሚወጣው ወደ አውሮፓ የሆነ ሀገር ሊወጣል። በቃ እዚህ ጋር ስም አልተጠቀሰም ብቻ ወደ ውጭ መጓዝ ነው እና በባቡር ከሆነ አዲስና ደስተኛ ህይወት መሸጋገር ባቡር ፈጣን ስለሆነ ፊርቡ ባለ ሲሄድ ራሱ እንዴት ነው ፉርቡ ብሎ ስለሚሄድ ለውጣቸውም፣ ልክ እንደዛ ፊርቡ ብሎ ነው የምትለወጡት። ይህ እንደ ትተኮሳላችሁ ማለት ነው፣ በአጠቃላይ መተኮስ ማለት ነው። እና አንድ ወንድ ወደ ውጭ ሀገር ለመውጣት ወይም ማንኛውም ሴት ልትሆን ትችላለች፣ ወደ ውጭ ልትወጣ፣ በባህር ግን እንድትጓዝ ወደ ውጭ መሆን አለበት። በባቡር ስትጓዝ ከተመለከተች ለውጧ በአንዴ ነው ትተኮሰው፣ በቃ በአንዴ ለውጥ ታገኛለች ማለት ነው። ወንድም እንደዛው በአንድ ይተኮሳል ማለት ነው። በመርከብ ግን እየተንቀራፈፈ ስለሆነ እንደውም ውጤንትናችሁ ይዘገያል። የምታሳኩትና የምታስቡት ነገር ይዘገያል። በመርከብ ወደ ውጭ ሀገር ስትወጡ ካለማችሁ እንደው ያሰባችሁት ነገር ወ ንቅርፍፍ እንደ መርከቧ ይንቀራፍፋል ማለት ነው። እንደ ባቡሩ ደግሞ ይተኮሳል ማለት ነው። ገብታችኋል ብዬ አስባለሁ። ያገባ ሰው አንድ ወንድ ያገባ ባለትዳር ሰው ወደ ውጭ ሀገር ሲጓዝ በህልም ሲያይ ከችግር ማምለጡ ሊያመላክት ይችላል። ነገር ግን ማንኛውንም ችግር ማሸነፍ ይችላል። ከችግርም ያልፋ ያመልጣል። ማንኛውም ችግር ሲመጣበት ችግሩ ሳይደርስ በፊት ያመልጣል። ከመጣበትም ደግሞ ማሸነፍ ይችላል። አንድ ባለትዳር ወንድ ወደ ውጭ ሀገር ሲጓዝ ከተመለከተ ማለት ነው። እንግዲህ ይሄኛውም ህልም ይሄ ኖርማል መጓዝን ነው የሚያመላክተው። የመጀመሪያው ቪዲዮ ደግሞ ካናዳ፣ አውሮፓ ይሄንን ህልም የመጀመሪያውን ቪዲዮ ሳታዩ ይሄንን የምታዩ ሰዎች ካላችሁ በመጀመሪያው ቁጥር አንድ ቪዲዮ ላይ ወደ ውጭ ሀገር መጓዝ የሚለው ላይ ካናዳ መጓዝ፣ አውሮፓ መጓዝ፣ አሜሪካ መጓዝ የሚል በአጠቃላይ አገር ፈረንሳይ መጓዝ፣ ግብፅ መጓዝ ይሄ የሚሰጠውን የሀገሮች ሁኔታ የሚሰጠውን የህልም ፍቺ በዛኛው ስላቀረብኩት እዛ ላይ ትመለከታላችሁ ማለት ነው። እንዲሁ ኖርማል ደግሞ ጉዞውን ደግሞ ከሆነ ይኸው፣ ይሄን የመሰለ ፍቺ አቀርብ የላችኋለሁ። እስከመጨረሻው ስለተከታተላችሁን ከልብ አመሰግናለሁ። ደህና ቆዩ። በሌላ ቪዲዮ እስክንገናኝ ቻልን፣ ሰንብት